ምኗም አልጣመኝም ብዬ በደንብ አስጠንቅቅብታለሁ። ቆይ እሷ ስለ መውሰዷ ምን ማረጋገጫ አላችሁ? እና ናታን የወስደው ውሃ ናት ወይ ሰላም ናት? እጅ ልጅ ከመምጣት ለመኝታ ይበስ ወጣ ይቻታለሁ። ከዛም ናታን ይዛ መርካቱ ሄደች። ሲጀመር እኮ ላትመለስ ላት ትችላለች። እኔ በጣም የገረመኝ የናታን ተባባሪ ነው። ናታን እኮ ሲጀመር ዳጣን ካገኘ በኋላኝ ያደረስትሆናል። አንቺ እንደ ሴትዮሻ ነገር ማቀጣጠልሽ ናቁም። ይኸውላችሁ፣ ስትመጣ እንዳታስደነግጧት፣ ቀስ ብለን እንጠይቃታለን። እንዳታስደነግጧት። እሄዳለሁ አልኩ አይደል እንዴ? በዛም ኮሌጅ ጊዜ የተባለ መጽሐፍ አለ፣ እገዛለሁ። ችግር የለው እኛ እንገዛልሻለን። ቆይ አንተ ከኔጋ ብትሄድ ታፍራለህ እንዴ? ኤቢ፣ ለምን አፍራለሁ እኔ የምሮ የሚያሳድግ ከሆነማ እኛን እንግዲህ ቤት ውስጥ ማሰብ። ቆንጆ ነሽ ያልከኝ በኋላ በጣም ቆንጆ ነሽ ኪድዬ። ናታ፣ ሁለተኛ እንደዚህ እንዳትበይ። እኔ አፍራለሁ። ታምሪያለሽ ስላልኩሽ ነው የምታፈሉ። ኤቢግን ተኝታ ከሆነ ዋኖ መረጫት። ዳጣ እንግዲህ ትልቅ ፈተና ገጥሟታል። ገና ከመጀመሯ እንግዲህ ቻለንጆች እየበዙባት ይገኛሉ። እንግዲህ ፈተናዋ ዋናዋ ተዋናኝ የሆነቻት ወይም ሰይጣን ያደረባት እንበላት ኤቢ ወይም አቢጌ የምትባለዋ ልጅ እንግዲህ ዳጣል በጣም እየተፈታተነቻት ትገኛለች። እንግዲህ በደህና ገብታ የአባትነት ጣዕሙን፣ የቤተሰብን ፍቅር ገና አስተካክላ ሳታጣጥም እንግዲህ ካሁኑ ዳጣን ከዚህ ቤት ለማባረር የምችለውን ሁሉ ጉድጓድ እየቆፈረች አለችው። አቢጌ እንግዲህ በዛሬም ተንኮሏ ከፍ ወዳለ ደረጃ ሄዷል ማለት ነው። በባለፈው ክፍል እንዳያችሁት የናታንን መጽሐፍት ቅደጂ ብላ መጽሐፍቱን አስቀድዳት፣ በዛም እንግዲህ ናታን ትንሽ ተበሳይቶ ነበረ። ከዛም ያው እንግዲህ ዳጣን እሱ ያው ትትና በተሞላበት መልኩ ነው የጠየቃት፣ ለምን ይሄን አደረግሽ ስላት እንግዲህ እሷም አብጌ አርጊ እንዳለቻትና ና እሷ የምታውቀው ነገር እንደሌላት አስረድተው፣ ከዛም ደግሞ አልፎ ይቅርታ ጠይቀው፣ እንግዲህ በይቅርታ ተላልፈዋል ማለት ነው። ችግር የለውም ብሏት እንግዲህ እንግዲህ ያንን ይቅርታ ካለችው በኋላ እንግዲህ ዛሬ ቅጣትሽን ከኔ ጋር ሂደሽ ከመርካቱ መጽሐፍት ትገዣለሽ፣ ስለዚህ ሰው ከኔ ጋር ነው ዛሬ የምትውዩ ብሏት ነበረ። ከዛም እንግዲህ እሺ ብትልም እሷ እንግዲህ ኤቢ የምትባለዋ ልጅ ያው ናታንን በጣም ስለምትወደው ስለምታፈቅረው፣ እሱ ግን ምንም መስላ አትታየውም። በዛም ምክንያት እንግዲህ እኔ ነኝ ካንተ ጋር መሄደው እንጂ እሷ መሄድ የለባትም ብለው ነበረ። ናታንም እንግዲህ አይ ቅጣት ይሄ ቅጣቷ ነው፣ ስለዚህ ለቅጣቷ ደግሞ ትምህርት ማግኘት አለባት። ስለዚህ ቅጣቱን የሚቀጣው ደግሞ ያጠፋ ሰው እንጂ ያላጠፋ ሰው አይደለም። ስለዚህ ብለው ነበረ ማለት ነው እንግዲህ ዳጣም ነገር እንደሚከብድ ስለምታውቀው በቃ እሷ ትሂድ፣ እንደውም ከሄደችም ቅጣቷን እሷ የእኔን ቅጣት እሷ ተቀጣችልኝ ማለት ነው። ስለዚህ ትሂድ ብለው ነበረ። ናታን እንግዲህ አይ አይሆንም ያጠፋሽ አንቺ ነሽ፣ ቅጣትሽን የመቀበል ደግሞ ግዴታ አለብሽ ብሏታል። በዛም እንግዲህ ናታን እሷ ኤቢአይ መጽሐፍትም እገዛለሁኝ በዛም ላይ ደግሞ መጽሐፍቱን ምን ይገዛልሉ ብዬ እንዴ ምናምን ስትለው አይ አልፈልግም፣ በቃ እሷ ትሄዳለች፣ አልኮች ትሄዳለች ብሏል ነበረ። እኔ ጋር ስትሄድ ታፍርብኛለህ ምናምን ምናምን ብለው ነበረ እንግዲህ ኤቢ። ሶ ኖ እኔ እንደዛ አላልኩኝም፣ ግን እሷ ጥፋት ስላጠፋች ለጥፋቷ ደግሞ ቅጣቷን መቀበል አለባት፣ ስለዚህ እሷ ናት የምትሄደው ብሎ ይዟት ሄዷል። እንግዲህ እሷ ይዟ ሲሄድ ከመቅናቷና ከመናደዷ የተነሳ ከእናቷ ክፍል ገብታ እንግዲህ የእናቷን ጌጣጌጥ፣ ወርቅ፣ ስጦታ ሁሉንም ነገር ከመሳቢያዋ አውጥታ እንግዲህ ወደ የት እንደደበቀችው ባይታወቅም ደብቀዋለች ማለት ነው። ከዛም እንግዲህ ከደበቀች በኋላ እናቷ ስትመጣ እንግዲህ ዳጣ እዚያ አልጋ ቤት ክፍል፣ እናንተ ክፍል ገብታ ስትወጣ አየኋትኝ። ስለዚህ ያንን ስጦ እንዴ የሰረቀችው ነገር እንዳት እንዳይኖር ምናምን እያለች እንግዲህ ብዙ ነገሮችን ስትወተውትባት ነበረ። ሶ እንግዲህ እናትየዋም እንዴ ከሁሉ ወርቄን ብላ እንግዲህ መሳቢያው ስትገባ ምንም ነገር የለም። በጣም ነው የተናደደችው። ለአባትየውም ደውላ፣ አየህ እቺ ልጅ እቺ ዱርዬ ፊቱን እየነገርኩ ጉድ አድርጋኝ ሄደች፣ ህይወቴን በሙሉ በቃ ቅርሴን ማንነቴን አሳጣችኝ ብላ በጣም ነበር የቀወጠችው። አባትየውም ሲመጣ እንግዲህ ተረጋጊ፣ የገዛው የጠፋው ገንዘብ ነው አይደለም፣ ይተካል፣ ምን ችግር አለው ነበር ያላት። እንደዚህ ቀለል አድርገህ እንደዚህ ትለኛለህ? ለማንኛውም ይሄ ቀን ይለፍና እኔ እናንተ የምናወራርደው ሂሳብ አለን፣ ቁጭ ብለን የምነጋገረው ነገር ይኖረናል ብላው ነበረ። በዛም እንግዲህ እንደዛ ሳይሆን ተረጋጊ፣ ጠፋ ነው የተባለው። ካለም እጇ ላይ ልጅቷ ትምጣና ቀስ አድርገን አውርተን እንቀበላታለን። ከለለም ደግሞ ምንም ማለት አይደለም። ተረጋጊ በቃ ግዴታ የጠፋን ነገር እና ለምን አንቺ ትበሳጫለች? ለምን ትናደጃለች? ነበር ያላት አኬ። እንዴ ዝም እያልክ ተከልሳለህ እንዴ ብለው ነበር። እሱም እንግዲህ አባትየው በቃ ተረጋጉ መጀመሪያ እሷ ለመውዳ ለመውሰዷ ምን ያክል እርግጠኛ ናችሁ? ሁለተኛ ደግሞ ስመጣ እንዴት ታስደነግጧት? በቃ ሁሉንም ነገር ልንጠይቃታለሁኝ ይህን ጠይቃታለን፣ ታለ ታመጣለች ብሏል ማለት ነው። ከዛ ሲቀጥል እንግዲህ እንዲህ ይህን ሁሉ ቅርስ እናንተን ዘርፋ በአሁን ትመለሳለች ብለት ታስባለህ እንዴ? ምናምን ብላው ነበረ። እናትየዋ እኔ እኮ ለእናታ እንደ ውየለት እየመጡ ነው፣ ስለዚህ እየመጡ ነው አልኩሽ አደል እንዴ? ብሏት ነበረ። አይኗን በጨዋ ጥራ አጥባ፣ ይቺ ጉድ ያላት ዱርዬ፣ አጭበርባሪ፣ ሌባ ምናምን እያለች እንግዲህ ስትቀባጥር ነበረ በእናቷ ላይ ተደርባ። እንግዲህ ኤቢ በጣም ኃይለኛ፣ ዱርዬ ነች። ምንም ብትላት እንዳታምና አባቴ ምናምን እያለችው ነበረ። አንቺ ረፊ እንደ ሴቶሻ ነገር አታቀጣጥል ና ያላት አባትዮ ማለት ነው። ከዚያም እንግዲህ ናታንና ዳጣ እንግዲህ ሀገራማን ብለው ተመልሰው መጥተው ነበረ ማለት ቤት ሲመጡ እንግዲህ ቤቱ ሰው ተቀጣጥሎ ነው ያገኙት። እናትየዋ ከፊቷ ላይ እሳት ይታፈሳል። በቃ ማለት ከሚባለው በላይ ማለት ነው። ግን መጀመሪያ እሷ ኪሷ አድርጋ ስትወጣ በእንትኖ የተንጠለጠለ ውሃ አይታት ነበረ። ውሃም እንግዲህ በዛ አይታት ምንድን ነው ብላ ስትቀርባት በጥፊ ነበር የመታቻት። መጀመሪያ አልጋ ቤት የነበረችው ውሃ ናት። ዲያጣ ሲጀምር አልጋ ቤት አልገባችም። ጧት ላይ ከውጭ መጣች። ከዛም ሳሎን ነበር የቆየችው። ከዚያ በኋላ ላይ ተነስታ ወደ ውጭ ሄደች ማለት ነው። መጀመሪያ ውሃ ነበር የክላስ እናትና አባቷ ክላስ የነበረችው። የተወለድሽበት አልጋ ላይ ልታረጅ ነው ወይ እያለች በዛ በዚ ብላ ካስ ወጣች። በኋላ እሷ ነች ቃውንት ያለችው። እና እንግዲህ በዛም ተጣልተው እናትየዋ አጋጣሚ ስትደርስባቸው እንግዲህ በኪ ሷ ጎጥራ ነው የወጣችው። ኤቢ ማለት ነው። ሶ የት እንዳደረገችው አይታወቅም። እንግዲህ ይመስለኛል ደብቀው ነው ብዬ ተስፋ አደርጋለሁኝ። በዛም እንግዲህ ውሃ ጸጥ ብላ ስታዳምጣቸው ነበረ። እቺ ልጅ ካሁን ካአሁን በኋላ እዚህ ቤት ከገባች እውነትም እኔ አደለሁም እያለች እናትዩቱም እየዛተች ትገኛለች። እንግዲህ አባትየዋና እናትየዋ መጀመሪያ ላይ ወደ ውጭ ሲሄዱ በነበረ በዛ ላይ መኪና ላይ አንዳንድ ነገሮች እያወሩ ነበረ። እሱ እንዲ ነው። ናታንና ኤቢ በጣም ነው የሚዋደዱት። ሶ እንግዲህ እነሱ ሁለቱን አጋብተን ናታን በጣም ምርጥ ልጅ ነው ለልጃችንም ባል ነው የሚሆን። ስለዚህ አንደኛ እሱ ድርጅታችንን ይመራሉ፣ እሱም ደግሞ በጣም ጎበዝ ምናምን ልጅ ነው እያለች ነበረ። እነሱ ከተዋደዱ ችግር የለም ግን በእኛ ግፊት የሚሆን ነገር የለም እያላት ነበር አባትየው። ምክንያቱም አባትየው ያውቃል ናታን እንደማይወዳት ማለት ነው። እናትየቱ ሁሌ እንደምትገፋፋት ለልጇ ግን ሲያቅ ስለነበረ እንደዛ መሆን የለበትም። አንቺ አትግፋፊያት። በራሳቸው ፍላጎት እንዲህ በጣም እኮ ነው የምትወደው ስትለው፣ አይ እሷ ብትወደውም እሱ ሳ ይወዳታል? ያንን ነው ማየት ያለብሽ። እኛ ወንዶች ከማንወዳት ሴት ጋር መኖር አንችልም። እናንተ ሴቶች ግን ለመኖር ታቆበታላችሁ እያላት ነበረ። እናትዮዋም እንግዲህ እንደዚህ መንቀር እያደረጋት ነበር ማለት ነው። ምክንያቱም አባትዮ ያውቃል ነገር ዩሹን። እና ናታን ደግሞ በጣም የተመቸችው አሁን ላይ ዳጣ ናት። ዳጣ በጣም ነው የተመቸችው፣ ሁኔታ ነገሯ ምናምን ማለት ነው። እንግዲህ ውበቷንም ሲያደንቅላት ነበረ። በጣም ነው የምታምሪው፣ ግን እውነት ግን ጎዳና ላይ ነላ ያደክሹ እንደ ይሄን ያክል ውበት ካለሽ፣ እኛማ ቤት ያደግ ነው ምን እንባል ነው እያላት ነበር። ዳጣም እንግዲህ የተሽኮር እና ታምሪያለሽ እያልከኝ ነው ያለችው ነበር። አዎ በጣም ነው ምታምሪው፣ በጣም ነው ምታምሪው እያላት ነበረ። እንደዚህ ድጋሚ እንዳትለኝ ናታን፣ እኔ አልወድም በቃ እያለችው ነበር ልጅ። በቃ ከዛሬ እንዳትለኝ ነበር ያለችው። እሺ በቃ ብሏታል። እንግዲህ የዳጣ እናት እንግዲህ ሁላችሁም ግምታችሁ እንደሆነ ማለት አልጠራጠረም፣ የዳጣ እናት የምትሆነው ሰራተኛዋ ነሽ ማለት ነው ነው እንግዲህ እሷም ከዚህ ቤት ልትወጣ ካሰበች በኋላ እንግዲህ እዳጣ ከመጣች በኋላ ሀሳቧን ቀይራ ስራዋን ቀጥላለች ማለት ነው። ናታን ለምን ልሄድ ነው ብለሽ አልነበሩ የአቴጅም ወይ ብሎ ሲጠይቃት አይ ሐሳቤን ቀይሬ ያለሁኝ እንዴት እንደሆነ ግን አላውቅም እሱ አሁን ግን አልሄድም እያለችው ነበረ። ናታንም ካልሽሽ ግን ብትሄጅና የራስሽን ህይወት ብትመሪ ሲቀጥል ደግሞ ልጅ መውለድ አለብሽ እኮ እያላት ነበረ እ እንግዲህ እናየዋለን ብላ ነው ያለችው ማለት ነው። እንግዲህ በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ውድ ቤተሰቦች እስካሁን አብራችሁኝ ከሆናችሁ ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። እንግዲህ በቀጣይ ክፍል ዳጣና እንግዲህ እናትየዋ እንደሚጫበጡ እርግጠኛ ነን። መፍትሄው ምን ይሆን የሚለውን ነገር የምናይ ይሆናል። በቀጣይ ክፍል እንገናኝ። እስከዛ ሰላም ቆዩ። ላይክ ማድረጋችሁን አትርሱ። ቻው ቻው።